በርካታ ዓመታት ሴቶች ጾታን መሰረት ባደረገ ጭቆና በዓለም አቀፍ ደረጃ እንደ ሀገር ብሎም እንደ ማህበረሰብ ብዙ ችግሮችን አሳልፈዋል። ሴቶች ከሚደርስባቸው ግፍና በደል በተጨማሪ ለብዙ አያሌ ዓመታት ከማንኛውም ፖለቲካዊና ኢኮኖሚያዊ ተሳትፎ ተገለው የቆዩ መሆኑ የአደባባይ ሚስጢር ነው።

ሆኖም ሴቶች እየደረሰባቸው ካለው ጭቆና ለመላቀቅ እንደ አውሮፓውያን አቆጣጠር በ1848 በኒውዮርክ ከተማ በተደረገው ትልቅ እንቅስቃሴ ሴቶች የራሳቸውን ትግል መጀመራቸው በቀጣይነትም ሌሎች ጠንካራ ሴቶች እንዲወለዱ መንገድ ከፍቷል። በሂደትም ሴቶች በፖለቲካዊ እና ኢኮኖሚያዊ ሁነቶች ላይ ተሳትፏቸው ከጊዜ ወደ ጊዜ እያደገ መጥቷል። በሀገራችን ስለ ሴቶች ፖለቲካዊ ተሳትፎ ሲነሳ ሁልጊዜም የምናስታውሰው የመጀመሪያውን ሴት የፓርላማ አባል የነበሩትን ወይዘሮ ስንዱ ገብሩን ነው። ወይዘሮ ስንዱ በሀገራችን ፖለቲካና ማህበራዊ ጉዳዮች ላይ የተጫወቱት ሚና ላቅ ያለ መሆኑን መረጃዎች ያመለክታሉ። የመጀመሪያዋ የሴት ፓርላማ አባል፣ ቀዳሚቷ የሴት ገጣሚ፣ ተውኔት ጸሐፊ፣ መጽሐፍ ደራሲ፣ ዲፕሎማት፣ የትምህርት ባለሙያ፣ ፖለቲከኛና እናት አርበኛ ወይዘሮ ስንዱ በኢትዮጵያ ከሚነሱ ተጽዕኖ ፈጣሪ ጥቂት ሴቶች መካከል አንደኛዋ ናቸው። ላበረከቱት አስተዋጽኦ የወርቅ ሜዳሊያ፣ የንግሥት ሳባ የወርቅ ኒሻን፣ የቀይ መስቀልና በኢህአዴግ ዘመን ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ተሰጥቷቸዋል። ዛሬ ላይ የኢፌዴሪ ሕዝብ ተወካዮች ምክር ቤት በርካታ ስንዴዎችን በማፍራት ሴቶች በሀገራችን ኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ በስፋት እያሳተፈ ይገኛል። የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤና የሴቶች ኮከስ የበላይ ጠባቂ የተከበሩ ወይዘሮ ሎሚ በዶ የሴቶች ቀንን ወይም ማርች ኤትን በማስመልከት በተዘጋጀው ስልጠና ላይ ስለ ሴቶች ተሳትፎ ሲያነሱ የሕብረተሰቡ ግማሽ አካል የሆኑት ሴቶች ለዘመናት ከነበረባቸው ባህላዊ ተጽዕኖ በላይ በአምባገነን መንግስታት በሚፈጸምባቸው አስተዳደራዊ በደሎች እኩል ተሳታፊና ተጠቃሚ እንዳይሆኑ ትልቅ እንቅፋት ሆኖም ቆይቷል፣ ሲሉ ገልጸዋል። ትልቁ ጉዳይ ምንድን ነው? ሴቶችን እንዴት አድርገን እናብቃ የሚለው በደንብ መያዝ ያለበት ነው የሚለውን እኔም ደግሜ ማንሳት ፈልጋለሁ። ይህም በዓል ስናከብር ከምንም በላይ ሴቶችን በፖለቲካው፣ በኢኮኖሚው፣ በማህበራዊው፣ በአስተዳደራዊ በኩል የሚታዩ ጉዳዮች ላይ እንዴት አድርገን እናብቃ የትላንትን የረሳ የትኛውም ነገር ውጤታማ ሊሆን አይችልም። ትላንት የነበረውን ስህተት ከስህተቱ ልንማር ትላንት የነበረውን ጥንካሬ ደግሞ ጥንካሬነቱን እንደ ግብአትነት ምን ቢሰሩ ነው ያን ጥንካሬ፣ ምን ቢሰሩ ነው ያንን ድል ያመጡት፣ ያን ውጤት ያስመዘገቡት የሚለውን ይዘን ከነሱ መማር ያለብንን ወኔውን፣ ተነሳሽነቱን በዛ ዘመን በዘመናዊው ትምህርት አገራችን ባልበቃችበት በቴክኖሎጂው ዛሬ ራሱ ገና ነን እያል ባልበት ባለንበት ኢማጅን ከመቶ አመት በፊት የነበረውን ሁኔታ እንደዛም ሆኖ ግን ለመብታቸው የከፈሉት ለመብታቸው ሲያደርጉት የነበረው ትግል ለእኛ ምን ያስተምረናል የሚለውን ነገር በደንብ መያዝ ያለበት ጉዳይ ነው ማለት ይፈልጋለሁ። በምክር ቤቱ የሴቶች ተሳትፎ ይበልጥ ለማጠናከር በተሻሻለው የምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር ስድስት ህዝባር ሁለት ሺ ስምንት አንቀጽ ሁለት መቶ አስራ ሶስት መሰረት ሴት አባላትንና ተባባሪ ወንድ አባላትን የያዙ የኢፌዴሪ ህዝብ ተወካዮች ምክር ቤት የፓርላማ ሴት ተመራጭ ኮከስ በሁለተኛው ምክር ቤት ዘመን በ አስራ ዘጠኝ ዘጠና ስምንት አመተ ምህረት ተመስርቷል። የኢፌዴሪ ህዝብ ተወካዮች ምክር ቤት ተመራጭ ሴቶች ኮከስ ሰብሳቢ የተከበሩ ወይዘሮ ኪሚያ ጁንዲ ኮከሱ የተቋቋመበት የሚያደርጉትን ጊዜና አላማ እንዲህ አስረድተዋል። እየተነጋገር እንዳለ ነው በኮከሱ ዋናው በዚህ በምክር ቤት ካሉ አደረጃጀት ውስጥ አንዱ አደረጃጀት ነው። እሱም የተደራጀው በሴቶች የህዝብ ተወካዮች ምክር ቤት ተመራጭ ሴቶች ነው የተደራጀው። ኮከሱ ዋናው ትልቁ አላማ አድርጎ የተነሳው በሚወጡ ህጎችም ሆኑ በሚደረገው ክትትልና ቁጥጥር ውስጥ የሴቶችን ተጠቃሚነትና ተሳታፊነት ለማረጋገጥ የራሱን አስተዋጽኦ ማድረግ ስላለበት ነው የተደራጀው። ይህም ለመደራጀት የተቻለው በሁለተኛ ምርጫ ዘመን 1998 በ97 በተካሄደው ምርጫ 98 ላይ እንዲደራጅ ተደርጓል። አሁን እንግዲህ እስከ ስድስተኛው ዞር ድረስ ከጊዜ ወደ ጊዜ እየተሻሻለ ለውጥም እያሳየ የሴቶችን ማቀም እየገነባ ለመቆየት ችሏል ማለት ነው። እነዚህን ነገሮችን አላማ አድርጎ ሲያነሳ ተጠቃሚና ተሳታፊነታቸውን አንደኛ በዚህ በምክር ቤቱ ያለው ትልቁ የምክር ቤቱ ተልእኮ በሆነው የህግ ማውጣት አለ። ክትትልና ቁጥጥር የምናደርግበት ሁኔታዎች አሉ። ሶስተኛው እንግዲህ የውክልና ስራ ላይ የሚሰራው ነው። አራተኛው በዲፕሎማሲ የሚታየው ነው። በዋናነት ግን በኮከሱ አሁን እየተሰሩ ያሉት የሚወጡ ህጎች ላይ እና በሚደረገው ክትትልና ቁጥጥር ላይ ትልቅ አስተዋጽኦ ያደርገን ያለው በሚወጡ ህጎች ውስጥ ሴቶቹን ተሳታፊ ያደርጋሉ ወይ? ይሄ የሚወጣው ህግ ምን ያህል ሴቶችን ተጠቃሚ ያደርጋል ብለን በዝርዝር በሚወጡ አዋጆች ላይም ሆኑ በሚደረጉ ክትትልና ቁጥጥር ላይ ማየት ይችለናል። ያሉት ሴቶች እንደ ምክር ቤት ካሉት 13 ቋሚ ኮሚቴ ውስጥ ሁሉም ኮሚቴ ውስጥ ሴቶች አሉ። ባሉበት ቋሚ ኮሚቴ ውስጥ ህጎች ይወጣሉ፣ ክትትልና ቁጥጥር ይደረጋል። እንደ ሀገሪቱ ያሉት ሚኒስቴሮች የሚገመገሙት የየራሱ ቋሚ ኮሚቴ አለው። እዛ በሚደረገው ክትትልና ቁጥጥር ውስጥ እነሱም የራሳቸውን አስተዋጽኦ እንዲወጡ አቅማቸውን የመገንባት ስራ ነው ማለት ነው። ኮከሱ እየሰራ ያሉ እነሱ ከበቁ እውቀት መሰረት ያደረገ ክትትልና ቁጥጥር ያደርጋሉ ማለት ነው። በዚሁ መሰረት ሰብሳቢዋ ስለ ሴቶች የተሳታፊነት አቅም ግንባታ እንዲህ ብለዋል። ሁለት ሺ አስራ ሰባት በርካታ ስራዎችን እየሰራን ቆይተናል። ከጅምሩ ተነስቶ ከክልሎች ጋር ግንኙነት አለን። ትስስር እናደርጋለን በእኛም ባለው ደግሞ በሚወጡ ህጎች ውስጥ ምን ያህል ሴቶች እንዲታቀፉ ተደርጓል። የሴቶችን ተጠቃሚነት ለማረጋገጥ የሚወጡ ህጎች ብቻ ሳይሆኑ ተፈጻሚም ሲደረጉ በዛ በተሰጠው ተልዕኮ ላይ በዛው በተቋሙ ውስጥ ምን አይነት ስራዎች ይሰራሉ በሚል የራሳችን አስተዋጽኦ እንዲያደርጉ የተለያዩ ስልጠናዎች። ስልጠናዎቹ ደግሞ ከኛ ስራ ጋር በሚገናኙ ሁኔታ መንግስታዊ ሆኑ መንግስታዊ ካልሆኑ ድርጅቶች ጋር ከኛ አላማ ውጭ ሳይሆን የእኛን ዓላማ የሚደግፍ ነው። አመራሩ የሚያመነበት በጋራ ተስማምተን ስንሰጥ ቆይተናል ማለት ነው። በዛም ላይ በርካታ ለውጦች ታይተዋል። ሴቶቹ ወን ወንዶቹ በሴቶች ብቻ የሚሰጥ ነገሮች ወይ ደግሞ የሚሰሩ ነገሮች አገር አይገነባ፣ አገር የሚገነባው በጋራ ነው። ይህን ስናደርግ ሴቶቹ ወንዶቹ ደግሞ እንደ ተባባሪ ከእኛ ጋር ስልጠናውን እንዲወስዱ ይደረጋል ማለት ነው። ይህንን ስናደርግ ደግሞ ያንን የሴቶቹን ተጠቃሚነት እነሱም በደንብ እንዲረዱትና እገዛቸውን እንዲያደርጉ የራሳቸውን አስተዋጽኦ እንዲያደርጉ ስልጠናውን በተለያየ ሁኔታ ለመስጠት ጥረት ተደርጓል። በሱም መሰረት ተደርጎ በሚወጡ ህጎች ውስጥ የቋሚ ኮሚቴ አመራሮችም የእኛም አባላት የራሳቸው አቅም ያላቸው እውቀት ላይ እንዲገነባ አድርጓል ማለት ነው። ይሄ ማለት ማንኛውም ሰው የራሱ የሆነ የራሱ እውቀት አለው። የራሱ መነሻ የሆነ ሙያ አለው። እኛ ደግሞ በዚህ በምክር ቤቱ ደግሞ ሁለገብ እውቀት ሊኖር ይገባል። ክትትልና ቁጥጥር ሲደረግ በአንድ ሴክተር ላይ ብቻ አይደለም። ስለዚህ የአሁን ለገቡን ስናድርግ ደግሞ እያንዳንዱ መታጠቅ ያለባቸው እውቀት አለ፣ ማወቅ ያለባቸው ነገሮች አሉ። ያንን አቅም የገንባት ስራዎችን በርካታዎቹን መስራት ይችለናል። እሱም ውጤታማ እየሆነ መጥቷል ማለት ነው። በተጨማሪም በዘንድሮ አመት ኮከሱ ስለሰራቸው ስራዎችና ስለሰጣቸው ስልጠናዎች እንዲህ አብራርተዋል። ሌላው ደግሞ በቀጣይ ቢሰሩ ብለን እኛም ደግሞ ያሰምናቸው አሁን የምንሄድባቸው ነገሮች አሉ። አንዱ ቢጨምር ብቻ ሳይሆን እየሰራን ያለ ነው። ከማንሳው ጉዳዮች ሁለተኛ የቅርጅት ስራ ነው። የቅርጅት ስራ ከኮሚቴዎቹ ጋር ትስራለን፣ ከሚኒስቴሮቹ ጋር ትስስራለን። ከተለያዩ ደግሞ መንግስታዊና መንግስታዊ ያልሆኑ ተቋማት አለም አቀፍም ሆነ እንደ ሀገር አቀፍ የሚሰሩት ጋር እነሱ ጋር ትስራለን። ይህንን ስናደርግ ህዝብን መሰረት አድርጎ ሴቶችን ተጠቃሚ አድርጎ እያንዳንዱ ምን ያህል በጋራ መስራት አለብን የሚለውም እሱም ከነሱ ጋር በጋራ እየሰራን ያሉ ነገሮች አሉ አሁንም መጠናከር ያስፈልገዋል በዛ ጉዳይ ላይ። ይህንን ብቻ መቆም የለበትም። የዩኒቨርሲቲ ተማሪዎችን አሰልጥናለን ብለን ከአንድ ሁለት ጊዜ ይዘን ያላቸውን የህይወት ክህሎት ከኛ ለነሱ እንደ ልምድ እንድንሰጣቸው ለማድረግ የታቀደ ቅድ ያልተሳካ ነበር። አሁን እሱ ሆን አድርገን ብዙ ነገሮችን በፕሮሰስ በሂደት ላይ ያለ አለ። ሌላው ደግሞ ህጎች የሚወጡት እዚህ ፌዴራል ብቻ ሳይሆን በክልል ደረጃም አለ በክልል ደረጃ እዚህ ካለው ጋር ተናባቢ ሆኖ ተጠቃሚነታቸው ደግሞ የሚረጋገጠው ወረዳ ላይ ቀበሌ ላይ ነው። እሱም የሚረጋገጠው ደግሞ ክልሎች ናቸው። ስለዚህ ከነሱ ጋር ያለው ትስስርም ከዚህ በበለጠ መጠናከር እንዳለበት እሱም በቀጣይ የሚሰሩ ስራዎች ናቸው። ለመሆኑ ስልጠናው ምን ለውጥ አምጥቷል ለሚለው ጥያቄ ሰብሳቢዋ እንዲህ ማብራሪያ ሰጥተዋል። ሌላው እንግዲህ ሴቶች ያው በሁሉም በአገር እድገት ላይ ሁለንተናዊ ተሳታፊነት ያስፈልጋቸዋል። ይህ የሚያስፈልገው ምንድነው፣ በህዝብ ውስጥ ካላቸው አቅም አቅማቸውን አልተጠቀምንም ህዝብ ውስጥ ያሉ የሴቶች ላይ ያሉ እይታዎችን ብዙ ነገሮች አሁን እየተሻሻሉ መጥተዋል። አሁንም ግን በቂ ነው ማለት አይቻልም። ለምን ስራ ይፈልጋል። ያ እይታ እንዲቀየር የራሳችን አስተዋጽኦ አድርገን ከተቋማት ጋር ያለን ድሬሽን እናጠናክረን ክትልና ቁጥሩን የምናካሄድበት ይሆናል። ሌላው እንደ ሦስተኛ እንግዲህ የሚታየው የህዝብ እኩልና ጊዜ ነው። ወንድም ሆነ ሴት አባላት ህዝባቸውን ሊያናግሩ ሲሄዱ የሴቶቹን ተጠቃሚነትም ሆነ ችግራቸውን ብቻቸውን ሰብስበው እንዲያዳምጡና እነሱንም ሀሳባቸውን፣ ጥያቄያቸውን ይዘው እንዲመጡ ሂደት እሱ ይሄድበታል። እሱን እየተሰሩ ነው የቆዩት። አሁን በዘንድሮ ራሱ በየካቶር አሁን ልክ ሁሉም አባላት ሲወጡ ለሁሉም አሳይመንት እንዲሰጥ ተደርጓል ማለት ነው። የህብረተሰብ አካልም ስለሆኑ የእነሱ ምቅ አቅም ስለሚያስፈልግና ለሀገሪቱ እድገትም ትልቅ አስተዋጽኦ ስላለው ይህንን ሁሉም አምኖበት እስከ ከፍተኛ አመራር ድረስ ይደግፈናል። እነዚህን ነገሮች ሁላችንም ስራዎችን እየሰራን ቆይተናል፣ ማለት ነው። የማስተዋወቅ ስራ፣ የሚዲያ ስራ አሁንም ይቀረናል። ጥሩ ለውጥ አለ። እየሰራናቸው ነገሮች አሉ። ኮከስ ምንድን ነው? ምን እየሰራ ነው? ምን ብንሰራ ደግሞ የውጤታማ እንሆናለን የሚለውን ከበፊት ከነበረው ብዙ መሻሻሎች አሉበት። አሁንም ደግሞ የበለጠ አደራጅተን በሚዲያም ሆነ በመጽሄት እየወጡ እየሰራን ያላቸው ነገሮች አሉ። ማስቀጠል አለብን ብለን እናስባለን። ኮከሱ እንደማንኛውም የምክር ቤት ስራ የአሰራር ስልት ቀይሶ በእቅድ አካቶ እቅዱንም በየጊዜው እየገመገመ መጥቷል። የኢፌዴሪ ሕዝብ ተወካዮች ምክር ቤት ተመራጭ ሴት ኮከስ ምክትል ሰብሳቢ የተከበሩ ወይዘሮ አለሚቱ አበበ የ2017 የስድስት ወር አፈጻጸም ሪፖርት ላይ የነበረውን ሁኔታና የተነሱ ሀሳቦችን እንዲህ ገልጸውታል። የዚህን አመት የግማሽ አመት አፈጻጸም ሪፖርት ገምግመናል። በስራ አስፈጻሚም ተገምግሟል። የኮከስ ወይ በላይ ጠባቂ በተገኙበት ግምገማ ተደርጓል። ለጠቅላላ አባላትም ይህ አፈጻጸም ሪፖርት ቀርቦላቸዋል። አፈጻጸሙ ላይ ከጊዜ ወደ ጊዜ ጊዜ የሴቶች ኮከስ ስራ እጅግ በጣም እየጨመረ እያደገ የመጣ መሆኑን ነው ከአባላትም ማስተያየት ሲሰጥበት የነበረው። እስካሁን እየተሰሩ ያሉ ስራዎች ደግሞ የተሰጡ ስልጠናዎችም ጭምር ምንድን ነው ያመጣው ለውጥ የሚለውን ዳሰሳ ጥናት እየተደረገ ያለበት፣ እየተሰሩ ያሉ ስራዎች ደግሞ ውጤት እያመጡ ያሉ መሆናቸውን፣ ሴቶች በምክር ቤት ስራ በምክር ቤታዊ ስራዎች ላይ በጣም ጠንክረው እየሰሩ ያሉበት ሁኔታ የተሰጣቸውን ስልጠና ተጠቅመው አቅማቸውን አጎልብተው ጥያቄ በመጠየቅ አስተያየቶችን በመስጠት በመድረኩ ላይ በሕዝብ ተወካዮች ምክር ቤት ላይ በሚደረጉ ጉባኤዎች ላይ ተሳታፊነታቸው እጅግ በጣም እየጨመረ የመጣ መሆኑን ተመስክሮለታል። ውጤታማም ስራ እየሰራን የቆየን መሆኑን አፈጻጸሙም ሲገመገም እጅግ በጣም ጥሩ አፈጻጸም እንደሆነ ከአባላቱ ማስተያየት ተሰጥቶ ያጠናቀቅንበት ሁኔታ ነው ያለው። የሴቶች ኮከር ምክትል ሰብሳቢ የተከበሩ ወይዘሮ አለሚቱ አበበ ሴቶች ከወንዶች ባልተናነሰ በተለያዩ ፖለቲካዊና ሌሎችም መድረኮች ላይ የተሰጣቸውን ኃላፊነት በብቃት እንደሚወጡ በልበ ሙሉነት መግለጽ ይቻላል ብለዋል። ሌላ እንግዲህ ሴቶች ኃላፊነት ሲሰጠን ይሄ ብዙ ሴቶች በሀላፊነት ቦታ ተቀምጠው የሚሰሩ ሴቶች ውጤታማ እንደሆኑ ይታወቃል። ኃላፊነት ሲሰጥ የትኛውንም ኃላፊነት ሳይንቁ ወስዶ መስራት ከሴቶች መማር ይቻላል ብዬ ነው የማስበው። ምክንያቱም ይሄ የሴቶች ኮከስ አደረጃጀት በፓርላማ ውስጥ አስራ ሶስት ቋሚ ኮሚቴዎች አሉ የተደራጁ። ከአስራ ሶስቱ ቋሚ ኮሚቴዎች ይሄኛውም ራሱን የቻለ አደረጃጀት ነው። ቋሚ ኮሚቴዎቹ የሚመሯቸው አባላት ውስን ሊሆን ይችላል። ይሄ ግን የሴቶች ኮከስ ከመቶ ሰላሳ ከመቶ ዘጠና ሰባት እስከ ሁለት መቶ ሴቶችን የያዘ አደረጃጀት ነው። በዚህ አደረጃጀት ውስጥ በርካታ ሴቶች በእውቀት እጅግ በጣም የዳበረ እውቀት ያላቸው ብዙ ቦታ የሰሩ አቅም ያላቸው ሴቶች የትኛውም ቦታ ላይ ኃላፊነት ቢሰጣቸው መወጣት የሚችሉ ዶክተሬት የተማሩ ማስተርስ የተማሩ እጅግ በጣም ልምድ ያላቸው ሴቶች ናቸው ያሉትና የእነዚህን ሴቶች አቅም የበለጠ ለመጠቀም የትኛውም ኃላፊነት ቦታ ላይ ፓርቲው መንግስት ቢጠቀማቸው ውጤታማ የሚሆኑ ሴቶች ስላሉን እኔ በዚህ አጋጣሚ ፓርቲውን ለሚመሩ አመራሮችም ለመንግስትም በፓርላማ ውስጥ ያሉ ጠንካራ ሴቶች የትኛውም ኃላፊነት ቦታ ላይ ቢሰጣቸው ውጤታማ የሚሆኑ ሴቶች ስለሆኑ ኃላፊነት ተሰጥቷቸው ኃላፊነታቸውን በተገቢው እንዲወጡ እንዲደረግ መልክቴን እያስተላለፍኩ የተሰጠንን ኃላፊነት በጥንካሬ፣ በትጋት፣ በታማኝነት ለመወጣት ደግሞ ሴቶች ጠንካራ መሆንን መሆናችንን በየትኛው መድረክ ላይ እየተመሰከረልን መሆኑን ማሳሰብ የምፈልግ